ጭን ፍቅር። ባለፈው ሳምንት ታምሪ አበደች አሉ። እሰይ ትንደድ። አው ነደደች አሉ። እሰይ ተንጨርጨር። ኧረ ተንጨረጨረች አሉ። ቤቴን ንብረቴን ጥዬ እዚህ ቁጭ አልኩት። ለምን ሆነና? ይኸውልሽ አልሚዬ፣ አጅሪ ሳምራዊት። ስማ እኚህ እማማ አልማዝ ምን ናቸው ማለት አፏን ሞልታ እማማ አልማዝ አለች። መጠጥ ቤት ጾታ የለም። ዝም ብለሽ ነጩን በር ከፍተሽ ግቢ። በጣሴ ሞት ባጡለው መድኃኔዓለም፣ አልፈነዳ። በጣሴ ሞት ቤት ውስጥ ያለው ሰው እንዴት እንደሚያያት ያለ። ኦ ሎርድ፣ እንዴ! ለምንድነው የሚያየው? ያረገችው ሚኒ ፓካውት አውት አያሳፍር። ኦልሞስት ራቁቷን እኮ ነች ታዲያ እኔ የምለው እርግጥ ጣሴ፣ እኔ በቃ ከዚህ በላይ ከእሷ ጋር መቆየት አልፈልግም። አይ ተው ጣሴ፣ እኔ ያልሚ ውለት አለብኝ። ላስቀይማት በጭራሽ አልፈልግም። እኔ ከጣፋጭ ጋር ቀጠሯለኝ። ይልቅ ቅድም አልማዝ የሸለመችን አካፍለኝና ልሂድ። ተው ጣሴ ጣፋጭ ዛሬ ክላስ አላት፣ አልቀጠረችም። አትዋሽ በጣሴ ሞት። በምን አወክ? ደውዬላት ነበር። ጣሴ ይሙት ጣፋጭንማ እኔ ሳላውቅ ልታገኛት አትችልም። ቀየማል እንዴ ለምን ጣሴ የተግባባን መሰለኝ ገርሎ ምንም ነገር አልተግባባንም እሺ ስቴዲየም መግባት ፈልጋለሁ መቶ ብር ስጠኝ ከሄድንም አብረን ነው የምንሄደው ጣሴ አዎ ምን ካልማዝ ጋር ስቴዲየም ጣሴ ይሙት አላደርገውም እዛ ሂድ ጫማ ላይ ቅን ቅን ስትል ባፍንጯ ብትደፋ ማን እሷን ይሸከማል ቀልጋለ እንዴ ኦ ኦ ሎርድ ኦ ሎርድ ያትከው ያት ያት ያት በዚህ እርጅና ላይ ብርድ ከላይ ከታች ቢመታ ታው ሰው ትሆናለች። ጣሴ ሞት እልህ ነዋ። ጣሴ እልህ እልህ እኮ ነው። ሴትዮዋን ነገ ፖሊሶች በጥያቄ ሲያጣድፏት ሻንጣዋን ይዛ ውልቅ ትላለች። ከዚህ በኋላ ስለ ይዘሮአል ማዝ እያነሳሁ ላለመጨነቅ ለራሴ ቃል ገብቻለሁ። ግን እንደው ሴትዮዋ ልም ያለች አይና ውጣ ሐፍረተ ቢስ ደረቅ ወዘተ አይደለች። ነገርኩ እኮ ይህን ጌታ፣ ስለ ሴትዮዋ ምንም ነገር መናገርም ሆነ ማሰብ አልፈልግም አሉ። አዎ ልክ ነሽ። አታስቢ አታስቢ። እሷ ከሆነች እዚህ ግቢ የምታያት ሴት አይደለች። በቃ የሆነች ቀን ያለፈበት የተጣለ ሎተሪ ቢጤናት። ዛሬስ ደራሲ ተስፋዬ ሽመልስ ተዋንያን ሳምሶን ታደሰ፣ ተሻለ ወርቁ ዮናስ ጌታቸው፣ ሜሮን ጌትነት፣ ሄለን በድሉና ጀንበር አሰፋ። ቀጭን ፍቅር። እናንተ አዳም ብቻውን መኝታ ቤት ውስጥ ከሚቀመጥ ልጥራው። ጣሴ ይሙት ታይ ጣፋጭ ሳምሬ ጥርቅም አድርጋ ኢግኖር ከገጨችው በኋላ አውሬ ሆኗል። ያጡሉ አልማዝ እንደሆነች ቤቱን ጥላላቸው ሄዳለች። ምን ያጣላቸዋል? ሄዳ ውሸታቸው ነው ባል ሳበላንታ ውሸታቸውን አይደለም። ፍቅር ፕላስ ሳቅ ጨዋታ ፕላስ ውበት ኢዚ ኢኳል ቱ ጣፋጭ። ጣስ የይሙት ዋው። ታድይ ኦ ሎርድ ኦ ሎርድ አሪፍ ኤክስፕረሽን። አመሰግናለሁ ፈጣጣነት ፕላስ አለማፈር ፕላስ ልካ አለማውቅ ይዚ ልቱ ጣሴ በርሉ ቀንታል በእኔና በጣፋጭ ፍቅር ቀንታል ጣሴ ይሙት ተንጨርጭራል። አይደለም ጣፋጭ አረቆ አልሚኔንዋሳትለ ብድግ ብላ ተጣፋለች። በእናትህ ፖሊስ ጣቢያ ሲከሳት ምን ታደርግ ምስኪን አልሚ አይደለም አይደለም። ጣሴ ይሙት አደለም ሎርድ፣ ምኑ ለካ ይህ ኢንፎ አልደረሰሽም። በጣሴ ሞት አልሚ ፖሊስ ጣቢያ ስለከሰሳት አይደለም ቤቱን እና ጣሴ ይኸውልሽ፣ ጣፋጭ ሴትዮዋ ከአዳም ጋር ሆና ሌላ ባለ ቼንቶ መኪና ሰውዬ ትጠብስልሻለች። በምን በምን? ጣስዬ መቼስ በሳት አልልሽ። በጣሴ ሞ ኦ ሎርድ፣ ገባኝ ገባኝ። ከአዳም ጋር ሆና ከባለ ቼንቶ ጋር ተመቻቸች ምናምን ምናምን ማለት ነው አይደል? አልሚ አገር አማን ነው አዳም በአካባቢው የለም ብላ ከባለቼንቶ ጋር ስትመቻች አጅሬው አዳሞዬ እጅ ከፍንጭ ለቀም። ወይ ጣሴ ይሙት እስጀምታ ጣፋጭዬን ወዳጄን ይኸው በከንፈሮቼ እጅሽን ስሜ አረጋግጠልሻል። ከእሷ ብሶ አዳምን የመሰለ ይዛ በላዩ ላይ ምናምን፣ ይህም የማይታመን ነው። አምጪ አምጪ እጅሽን በድጋሚ ልማልልሽ። እኔ ገሉ ካልነገረኝ አላምነው። ገሉ ለምን አትነግራትም? ለጣፋጭዬ ምን ብዬ፣ ጓደኛ ምን ብዬ አልሚን ስንሸኛት የነገረችንን ነዋ፣ ገድሉ አልሚ አመነች፣ በጣሴ ሞት። አዎ፣ ምናው ነው ገድሉ? ንገራት። ባለቼንቶ የድሮ ወዳጄ ነበር፣ በተለያየን፣ በስንት ዓመቱ ለስራ አጡሌ መጥቶ ጥምጥም ሲልብኝ ልቤ ውኃ ሆነ፣ ያለችውን እንዴ፣ እሺ ብላለች ገድሉ? ጣሴ ይሙት እነው። ጣሴ በእናት የጠየቅኩት ገድሉ ነው። አምናለች ገድሉ? ንገሪኝ። አዎ፣ ጣፋጭ አልሚ ጥንካሬዋ እኮ ያደረገችውን አለመካዷ ነው። ይሄ ራሱ በጣም ያስወድዳታል። ተው እንጂ ተው እንጂ ገርሉ ግፋት፣ ናገር። የእጅ ከፍንጅ ተይዛ ምኑ ነው የምትክደው? በዳኝነትም ቢሆን እኮ የእጅ ከፍንጅ ችሎት ፈጣን ነው። ጥፋተኛ ብሎ ወዲያውኑ ቅጣት ያከናነበ። ቀላል መከናነብ አለባት። ስትገር ጣሴ ጥፋተኝነትን ማመንና መጸጸት ይቅርታ ያሰጣል ሲባል አልሰማ። በእናታችሁ ለእኔ ንገሩኝ። አዳም አልሚ ስትመታቸት ነበር አዲስ አበባ ትምህርት ላይ በአጋጣሚ ለፔፐር ስራ ድንገት አጡላ ካች ወይ ወርዳት እሺ ጣስዬ በእናትህ ንገረኝ እንደ ጉድ እነግርሻለሁ የእኔ ጣፋጭ ምን የሚነገር ነገር አለው ለፍታ አስተምራው እችን ሰበብ አድርጎ ፈነገላት በቃ ታው እንጂ ገድሎ እችን ያልከው ከመርህ ነው ያደረገችው እኮ እችን ተብሎ የሚጣጣል ነገር አይደለም ቆይ አንተ የምትወዳት ሴት እንደዛ ስትሆን ብትይዛት እኔ የምወዳት ሴት አልተፈጠረችም አይኔ ለህም እንጂ የዋዛ ተፈጥራለች። ምን አለ ብጨርስልሽ የኔ ፍቅር። እሺ ጣሴ። ይኸውልሽ አጅሬ አዳም አገራማን ብሎ እንደ ልማዱ አልሚ አልሚ እኔ አንቺን ስወድሽ ስወድሽ እያለ ወደ መኝታ ቤቱ ሲገባ። እሺ ጣሴ። አልሚ እኔ አንቺን ስወድሽ ስወድሽ እያለ ወደ መኝታ ቤት ሲገባ ምን ሆነ? ኦ ሎርድ፣ ይህ ነገር እንዝርት እያሾርክ መፍተር ከጀመርክ በቃ ማቆም አይደለም እንዴ? ይኸውልሽ አዳም መኝታ ቤቱ ሲገባ አልሚድ ባለቼንቶ ቼንቶ በፍቅር እንዝርት እያሾረ ሲፈትላት እጅ ከፍንጅ ገጠም እንዲ። አሁን አልማዝ ምኗ ይፈተላል? በእናታችሁ አዳም እንደሆነ እንግዲህ ብሯን ነበር የሚፈትለው በጣስ የመሆን ግን እናንተ እንደታዘብኳችሁ ለአዳም እያገዛችሁለት መስ በደንብ ነ በደንብ አይደለ እንደ ጣፋጭ እንክት ነዋ። አደለ ጣስዬ ጣፋጭዬ፣ ነፍስ ነፍስ ነገር እኮነሽ ጣፋች ሰው ይሄ ነው። አቤት በይ፣ ወይ አዳም። ፈልጌሽ ነበረ ጣፋች። አዳም እኔም ልምጣ አፈለኩማ። አጥራውማ፣ ለምስጥር የማትበቃ ወናፍና። ኦ ሎርድ ኦ ሎርድ፣ አንተም እጭን ፈልገ ነው አይደል? ጣሴ ይሙት ስድብ፣ በጣም ናፍቆ ነበር። በጣም ታንኪው ግቢ። ጣፋጭ አዳም ፈለከኝ? አዎ። ጣፋጭ ጉድ በይ። እሺ በፒስ ነው ይ፣ ለካ በፒስ ነው አይባልም፣ ማለት በሰላም ነው የፈለግኝ። ከትላንት ጀምሮ ሳምሪስ ስደውልላት ስልኳ ዝግ ነው፣ ቡቲክ ሲሄድ አልገባችም ይሉኛል፣ ቤት ጄ ሳስጠራትም የለችም ይሉኛል። ያው በጭንቀት ላብድልሽ ነው። እኔም እኮ ካገኘኋት ሁለት ቀን ሆኖኛል። ወይኔ ሳምሪት፣ ኔት ሄዳ አይሆን። ከቤቷ ውጭ የትም አትሄድም። እንኪ ይህንን አሁኑኑ ወስደች ስጫት። ዋው በካኪ ፖስታ ጠቅልለህ የምትልክላት አዲስ ልብ ወለድ መጽሐፍ ነው አይደል? ክብደቱ ራሱ ያስታውቃል። አይደለም፣ ሌሊቱ ሙሉ ስጽፍላት ያደርኩት ደብዳቤ ነው። ምን ደብዳቤ? ዋው ሲገርም። አዎ ፍቅራችን እንዴት እንደተጀመረ እኔ ለእሷ ያለኝን ፍቅር እሷ ለእኔ የነበራትን ፍቅር፣ የፍቅራችንን ጥልቀት መጠን፣ አጠገቤ ስላለው የጠላቴ ሴራ ወዘተ ነው የጻፍኩላት። እጥር መጠን አድርገህ የጻፍክላት ዋው። ለሹፈቱ ሌላ ጊዜ ትደርሽበታለሽ። እየምር እያሾፍኩ አይደለም። አሁን ፍጠኝና ለራሷ በእጇ አስችልኝ። አሁኑ ነው ብር ብዬ ነው የምሄደው። የዋዛ በራለሁ። በቃ ሄድኩ። ቆይ ቆይ ልሸኝሽ ናይጀሪያው ተከታትለው ደብዳቤውን ከመንጠቅ አይመለሱም። ጣሴ ገሉ የሆነ ቦታ ብር ብየደርሽ፣ የመጣው አልቆይምሽ። አብረን ብር እንበል። አይ አይ፣ ለጊዜው አጃቢ ያስፈልገኝም። ጣሴ ይሙት ብቻሽን ማትች። አጃቢ ያስፈልጋትማ፣ ተከታይ ያሻትማ፣ አቶስቷሽ አይከተላትማ። ኦ ሎርድ፣ ኦ ሎርድ፣ አቶስቷሽ፣ አቶስቷሽ ቃሉ ራሱ የሆነ እየተነፈሰ ያለ ግብዳ ፊኛ አይመስልም? በሉ መጣሁ። በጣሴ ሞት እኔ ነኝ እየተነፈሰ ያለ ግብዳ ፊኛ። የሰደበ እንትተ፣ ለምን እኔ ላይ ታፈጣለህ? ጣሴ እኔን ገሉ እኔን፣ እየተነፈሰ ያለ ፊኛ፣ ለዚያውም ግብዳ ፊኛ። በጣሴ ሞት፣ ረጋ በል እንጂ አቶ ስቷሻ። ያለ እኮ አዳም ነው እንኳን አለኝ የታላቅ ወንድም ምክር መድኃኒት ነው፣ ባወሳሰዱት ከምግብ በፊት ነው በኋላ? አታስቀኝ አታስቀኝ፣ ንዴቴም በአግባቡ አታስቀኝ ብቻ። አሁን ሳያችሁ እንደው ድርሰት መሰላችሁ ነን እኮ የፈጠራ ዓለም ሰዎች ነን እኮ አዳም ነን ነን፣ ለዛውም ጀማሪ ደራሲ የጻፋቸው ዝም ብለው ልሙጥ ገጸ ባህርያት ናቸዋ። አዳም ምንድን ነው እንዲህ የሰሞኑ ሁኔታ፣ በጣም እያሳዘነኝ ነው እንዴ አልማዝ ሄዳለች አይደለም እንዴ? ምን እንደዚህ ትብሰልስላለህ? በጣሴ ሞት፣ ተው ጣሴ እንደዚህ በጣም አትዘንልኝ። ብዙ ማዘን ለጤንነትህም ጥሩ አይደለም። ጣሴ ይሙት እመኔ፣ በጣም ነው የምታሳዝነኝ። እመኑኛ ትበል፣ አንተም ሰው አትመን፣ ውሉ ያልቷልና ያለንበት ዘመን በጥርሱ እየሳቀ ልቡን እያሸሸ፣ ስንቱ ነው ወዳጁን በጥርሱ ያበላሸ፣ ያለው ማን ነበር? በጣሴ ሞት ይሄማ የጥላውን ዘፈን አይደል እንዴ? ገርሉ እንዴታ! የጥልሽ እመኑኛ አትበል አንተም ሰው አትመን፣ ውሎ ላልቷልና ያለንበት ዘመን በጥርሱ እየሳቀ ልቡን እያሸሸው፣ ስንቱ ነው ወዳጁን በጥርሱ ያበላሸ፣ በጥርሱ ያበላሸ። ራስሽ እንዴት ያተኩሳል እህቴ ሳምሪ አሁን እየተሻለ ነው ጣፋጭ አሞሽ እንደ ተኛሽ ለአዳሚ ያልነገርሽው ያስባል ብለሽ ነው አደለ ግን እንዲያውም የተጨነቀው ስጣፊበት ነው ወይዘሮ አልማዝ ደህና ናት? ወይ ሳምሪዬ በየቱን ለቃ ፈዳለች እኮ ጣፋጭ ስለ ከሰሳት ይሁን በአባ እየሸቱሙት አረ ሴትዮዋ የዋዛ ማፊያ መሰለችሽ እንዴ ለካ ከባለ ሎንጂኑ ጋር እጅ ከፍንጅ ይዟቸውን የፈነገላት ማን የፈነገላት ማለት አሉ ጣፋጭ፣ የቴ በፈጠርሽ የሰማሽውን ሁሉ ሳት ደብቂ ንገሪኝ። ነገርኩሽ እኮ ሳምሪ። ጣፋጭ ሙች ተቀይም እሺ። እኔን ለምን ስለ ወይዘሮ አልማዝ ማንነት አጣርተሽ ልትነግሪኝ ቃል ገብተሽ ነበር አይደል? አዎ እኮ ታዲያ፣ እኔ ምን አደረግኩኝ ሳምሪ? እንኳን አጣርተሽ ልትነግሪኝ የሰማሽውን ሰምተ ይጸጣልሽ። እሺ፣ ቆይ ምን ሰማች አሉሽ እህቴ? እህትሽ በሆንማ ወዲያው ትነግሪኝ ነበር። ሳምሪ አታስጨንቂኛ ሴትዮዋ እህት ውሳቱን ድሮ አጡሌ እያሉ አብራት ይኖር የነበረች ሚስቱ ናት። ተይ እንጂ ጣፋጭ እንዳልጠላሽ ነገሩን እንዳልሰማ ሷት ስሚ። ቆይ ቆይ ቆይ ቆይ ይህንን ነገር ሰምቻለሁ እንዴ? እስቲ አባዬ እሸቱ ሙት አልሰማሁም። በይ አባዬ እሸቱ ደግሞ ማ? ሳምሪ ማን ናቸው? ጣፋጭ አባቴንማ እንደዚህ ስቲ መስማት አልፈልግም። አባየሸቱማ አባየሸቱ ነው። ውይ ይቅርታ፣ አባየሸቱ ለካ አባየሸቱ ናቸው። በቃ ጣፋጭ፣ ስለጠይቅሽኝ አመሰግናለሁ። ሂጅልኝ እያልሽኝ እንዳይሆን ብቻ። አዎ እያልኩሽ ነው እንዴ። ሳምሪ ቆይ ለምን እንደመጣሁ እንኳን እኮ ገና አልጠየቅሽኝ። የአሹን ፖስታ ልትሰጭኝ እንደሆነ አውቅያለሁ። በምን አወቅሽ? አዳም እኔን ሲያጣኝ አንቺ ሊሊክ እንደሚችል መገመት ከባድ አይደለም። አደራ በእጇ ስጪልኝ ነው ያለኝ። ተቀበኝ አልቀበልሽ። ለምን? አዳም ሌሊቱ ሙሉ ስጽፍ ያደረው ደብዳቤ እኮ ነው። ከዛ በፊት እኔ የምልክለትን ደብዳቤ አንብቦ በዚያ መሰረት መልስ እንዲጽፍልኝ ነው የምፈልገው። እኔ አደራ ስላለኝ ተቀበይኝ። በቃሽ፣ ባባትሽ፣ ባባ እየሸቱ ሞት፣ ጣፋጭ አደራ ቢከብድሽማ፣ ስለ ወይዘሮ አልማሰምተኝ ዝም አትኝም ነበር እንዴ? ተይ ሳምሪ ሞራልን እንተቻታ፣ አርጊ ሴትዮዋ ሚስቱ እንደሆነችና ፈልገው እንዳመጧት ሰምተሻል፣ አልሰማሽ? ተይ ግን ሳምሪ አታስጨንቅኝን። ቆይ ካንቺ የቀረበ ሰው ማናለኝና? እኔ ደበቅሽ። በቃ የሰማሁትን ማመን አቃተኝ። ለማንኛውም አመሰግናለሁ። በቃ ተቀየምሽኝ ሳምሪ። የውልሽ ጣፋጭ። አሁን የምፈልገው መተኛት፣ ለጥ ማለት ዝም ብሎ ሳይሰሙ ሳያዩ በቃ መተኛትሽ። ሳምርዬ አንቺ እኮ ብራንድ ብራንድ የሆኑ ልብሶች የሰጠሽኝ ምርጥ እህቴ ነሽ። በዛ ላይ የትራንስፖርት ሁሉ እየሰጠሽኝ እንደገና። ይኸውልሽ ጣፋጭ፣ አሁንም ያቅሚ ያክል አደርግልሻለሁ። ግን እንደ ድሮ አላምንሽም ነው። ይኸውልሽ፣ ከወደድሽኝ፣ የምልሽን ስሚኝ። የዋዛ እሰማሻለሁ ሳምርዬ፣ እሰማሻለሁ፣ ንገሪኝ። እንኪ ይኸውልሽ ለአዳም ስጭ፣ አደራ ሚስጥር ነው። ከሱ ውጭ ማንም እንዳይ እሺ። እሱም አልቀበልም ቢለኝስ? አይልሽ አይልሽም። በቃ ሂጂ ጣፋጭ። ለምን አሰሚኝ ማሆኛል። ሂጂ አልሽኝ እኮ ሳምሪ፣ እንቅልፍተኝቻ አላውቅም አልኩሽ እኮ ሽ ጭንቅላቴ በጣም እየጮህብኝ ነው። ከዚህ በላይ ከአንቺ ጋር ማውራት አልችልም። እሺ፣ እሺ፣ ሄዳለሁ። እሺ ሌላ ምን ልበለው? ፖስታውን ስትሰጪው ወይዘሮ አልማዝ ቤት ድረስ መጥታ የሰጠችኝ ስጦታ ነው አንተ ጋር ቢቀመጥ ይሻላል ብለሃለች። በዩሺ ወይኔ ጉዴ! ለአልሚ ደግሞ ቤትሽን ማናሳያት? ለአልሚ

አንቺ ፀጥ ጭጭ ወዘተበይ ማናት እሷ? ጣሰው፣ አንቺ የተንኮለኛው የመርዘኛው መርዝ መያዣ ጣሳ ነሻ፣ ይገባሻል የምልሽ? አዎ፣ አዎ፣ አዎ ይገባታል። ኦሎርድ ኦሎርድ። ታስሽ በእናትሽ በዛቃ ፈረሽ አንፈርሽ በዛቃ ግሩ አንቺ የዚህ ሰውዬ ነገር አላማረኝም፣ ጣሴ ይሙት። ሽጉጡን አውጥቶ ግጥም እንዳያደርገን የመጣውም ይ ከዚህ በኋላ ለአዳም የሚያዘል ልብ የለኝ። መጣ የፈራሁት ነገር ደረሰ። ስማ አንተ ገደል ልብ ገድሉ አዳም፣ ስድብ ሆቢ የሆነ እንዴ? ዝም ብሎ ሰው ማንቋሸሽ አይደብርም? የስ ጣሴ ይሙት። የስ አንቺ ዝም በይ። ጭ ረስቸውነ ይቅርታ ለካ እኔ ተንኮለኛው መርዝ መያዣ ጣሳ ነኝ። አልማዝ አገሯ በሰላም ገባች። እኔ ነው የጠየቀው። ከአንተ ውጭ ማን ዘመድ አላት? አገሯ ድረስ ሄደህ ያመጣት አንተ አይደለም። ስለዚህ ጉዳይ ብዙ ጊዜ ጠይቀኝ፣ ብዙ ጊዜ መልሼልሃለሁ፣ ብዙ ጊዜ ዋሽቼሃለሁ፣ ሸልቼሃለሁ፣ አጃጅዬሃለሁ፣ ወዘተ ብትላ ይሻላል። እኔም በጥርጣሬ ከመወንጀል በቀር ምንም አይነት ማስረጃ ልታቀርባችለ ግጥም አድርጌ እጅ ከፍንጅ ይዣለሁ በጣሴ ሞት ልክ አልሚን ከባለ ቼንቶ ጋር ስትመቻች እጅ ከፍንጅ እንዲያስካት። ኦሎርድ አልሚን ያዛት እንዴ? ጣሴ የሙት ምን ነው ደነገጥክ? ይህን ጉዷን አልነገረችህም ነበር እንዴ? አዳም፣ ልሙትልህ። በጭራሽ ልሙትልህ እያልክ አታጓጓኝ። በጣሴ ሞት ማክታ ሰው በጣሴ ሞት እያልክ አታጓጓኝ። ህይወቴ ማናወጥህ ሰላሜን ማደፍረስ አልበቃ ብሎ ስትሳለቅብኝማ፣ ዝም እምልህ እንዳይመስልህ። የጎረቤት ያለ ሰዎቹ ተጫረሱ! ኧረ ተጋደሉ! አይዞ ጣሴ፣ አይዞ አዳም። በተራ ጥርጣሬ ቢጋበዝብኝም ምንም መልስ አልሰጠም። ቶ ግድ የለም፣ እኔ አዳም ነኝ። አንተ ላይ የምጋበዝ አላደርገውም። ይልቅ እንቅልፍ ነስተህ እንደተጫወትክብኝ እኔም ጢባ ጢቤ እየተጫወትኩ ሰላምህን ነው ማለት ነው። ጢባ ጢቤ በቴስታ ነው ወይስ በእግር አዳም? በጣስ ሞት! አረ፣ ጎረቤት ያለ እንዴ! በሳቅ ጨረሱኝ፣ ድረሱልኝ! ጣሰው! አቤት! ለሳቅም ጊዜ ያለው ለለቅሶም ጊዜ ያለው ሲባል አልሰማም? በደንብ ሰምቻለሁ፣ መምህር ገድሉ። አንተን አልጠየቅኩም። አዳም ወንድሜ፣ ምነው እንደ አባት ገዳይ ጠላሃኝ? አንተን በምን አንጀቴን የምጠላ እንዴት? በምን አንጀቴ ጨክኜ ገርሉ? እንዴት እንዴት እኮ እንዴት እንደዚህ እንደዚህ እንደዚህ ነው። በጣ ሴሙ ደስ ስትሉ፣ በጣም እንጂ በጣ ሀይ ጣፋጭ የኔ ፍቅር መጣሽ ፀሐይ እንዴት ቅጥቅጥ እንዳደረገኝ አጠየቁኝ? ጣፋጭ ፖስታውን ለምን ይዘሽው ተመለስሽ? ሳምሪ ምን አለች መሰለህ? ጣፋጭ ሚስጥር ነው ነይ ወደ መኝታ ቤት እንግባና ትነግሪኛለሽ። ችግር የለውም እዚሁ ትንገረ። እናንተን አያገባችሁማ፣ አይመለከታችሁማ። የግሌ ሚስጥር ነዋ። እኔ በበኩል የአንተ ሚስጥር የመካፈልም የማወቅም ፍላጎት የለኝም። ጣፋጭዬ ይሄ እነሱን ትያቸው። ለካ ሳምሪ ጋር ነው ደርሰሽ የመጣሽው። ጣፋጭ አይ ማለት እኔ ሌላ ቦታ ነው ብር ብዬ ደርሽ የመጣ ጣፋጭዬ። ሁለታችን ግን በወሬ ማለት የቀድሞ ገርል ፍሬንድ ነኝ የምትል ብትመጣ እንጣላለን። በጣሴ ሞት ምን ለማለት ነው? ማን ነው የቀድሞ ፍቅረኛው ስለመጣች ከጮኛው ጋር የትጣላው? ገርሉ ማለት አንተ፣ እኔ ከሳምሪ ጋር እንድትጣላው በምን አወቅ? የመጣው ይምጣ። ጣሴ ይሙት፣ ከሁኔታ ያስታውቃል። አይን ሁሉ ፒንክ መስሏል እኮ። እንዴ አይባልም። አይን ፒንክ መስሏል አይባልም አይን እንደ አዋዜ ቀልቷል፣ እንደ ድልህ መስሏል አይንህ በርበሬ መስሏል ወዘተ ነው የሚባል። ጣሴ ይሙት አይንህ ሁሉ ያስታውቃል። እንደ ቀልቷል አዋዜ ቀልቷል። ሆ ሎርድ ሆ ሎርድ እንቅልፍ በማጣት አይንህ ድልህ መስሏል። ተመልከች ወይ እናንተ ጣፋጭ እነ ስንቱያቸው ጣፋጭዬ ወቄ ፍቅርሽ በላይ ላይ ኮፍያውን ደፋ። ጣፋጭ ምን ያደርጋል መተማመን ጠፋ። ፍቅርህ በላይ ላይ ኮፍያውን ደፋ። ጣሴ ምን ያደርጋል መተማመን ጠፋ። ጣፋጭ እነሱን ታያቸውና ተከተኸኝ እያልኩ እኮ ነው። ጣፋጭ ሳምሪ ቤት የለችም። አራለች። ታዲያ ለምን ፖስታውን በእጇ ስትሻት። ጣፋጭ አልቀበልም አለችኝ። ከቤቴ ውጭልኝ አለችኝ። ጓደኛ ሳምሪ፣ የእኔ ሳምሪ፣ ውጭልኝ አትልሽ። ከቤቷ አታባርሽ። ሳምሪ አታድርገው። የዋዛ አድርገዋለች። ደግሞ ታማጥቅልል ብላለች። ተኝታለች ወይ? ወይኔቴ ወይኔ ወይኔ ፍቅሬ፣ እኔ ጥቅልልል፣ እኔ ኩርምት፣ እኔ ድቅቅ፣ እኔ ወዘተ ልሆንልሽ ገጁ ሳምሪዬ! የሆነ ነገር ሆናለች። አዳምን ሰማው ገና እርስ በእርስ ይበላላሉ። ወይኔ እቴን ሳምሪዬ! አይኗ ድክም ብሏል፣ ፊቷ ገርጥቶ ጣሳች በቃ አለቀስኩት፣ ምንም ወይኔ፣ ጣፋጭ ፖስታውን በግድ እንድትቀበልሽ ምታደርጋት እኮ ይሻላት ነበረ። ወይኔ ሳምሪ ሳምሪ፣ ምን ሆነች? በጣሴ ሞት፣ አዳም፣ ሳምሪ ምን ሆነች? በጣም ጤነኛ፣ ሰላም፣ ሰናይ ወዘተናት፣ ወረኛ አደብ ቀን እጄ። አዳም፣ ሳምሪ ምን ሆነች? ሳምሪ ቤታችን ምን አጋጠማት? ወይኔ ሳምሪዬ ሳምሪዬ፣ እኔ አበባ የኔቀዘባ ኔባ ወሰተ ወሰተ ዝጋ። ምድረ ሟርተኛ ሁሉ የሙት አንዘጋ አንዘጋ። ንገረን እንጂ ፖስታውን ስትያት ምን አለችሽ? በቅድሚያ የእኔን ፖስታ አድርሽለት ብላ አልቀበልም አለች እኮ። ስጭኛ፣ አቀብኝ፣ አስረክብኝ አስረክኒው አቀቤዋ። አንቺ ዝም በይ ጣዜ፣ ጣዜ ዝም በይ። አንቺስ በይ አስጪኝ። ታፋጭ ያ ፎቶ ነው እንዲ ያዳም። ይሄ አይታመንም፣ ሊሆን አይችልም። የማ ፎቶ ነው? ወይኔ አዳም፣ ለዚህ ነዋ ሳንቤ አይኔን ማየት ያስጠላት። አልማዝ ቤት ድረስ መታ የሰጠችኝ ስጦታ ነው። አዎ እና አንተ ጋር ቢቀመጥ ይሻላል ብዬ ነው በይ ብላኛለች። ገድሉ ገድሉ ይህን ከአንተ ውጭ ማንም አያደርገውም። ኦ ሎርድ እንዴ፣ ምኑን አልማዝን፣ እየመራት እየጠቆምካት እያመላከትካት ወዘተ እነሳምሪ ቤት ድረስ የወሰድካት አንተ ነው። እባክ ከጫንቃ ላይ ውረድ። እንዴ በጣሴ ሞት አልሚ ነሳምራዊት ቤት ድረስ ሄዳለች ነው ምትለኝ? አዳም የዋዛ ሄዳለች አሁንስ መታገስ አስጠቃኝ፣ ዝምታዬ ጎዳኝ። አሁንስ መረረኝ። ኦ ሎርድ ምን አድርገ ያጠቃው? ይኸው በጣፋጭም በጣሰውም ፊት ንገርኛ፣ ንገሪ። የአንተ ጥቃት መቼ በግልጽ ሆነ? መቼ በፊት ለፊት በብርሃን ሆነና? መች ፊት ለፊት ሆነና? አያችሁ አያችሁ። ጣሴ አየሽ? ጣፋጭ አየሽ? ምኑን? በጣሴ ሞት አዳም ዝም ብሎ ስሜን ሳያጠፋ አያችሁልኝ። ዝም ብዬ አይደለም አልማዝ፣ ይሄንን ፎቶ ለሳምራዊት ቤቷ ድረስ ሄዳ እንድትሰጣት ያደፋፍርካት አንተ ነው። እስቲ በጣሴ ሞት እስቲ ፎቶ ልየው። ጣሶ፣ ያለ ፍላጎቴ ፎቶ ልትነጥቀኛ ትችልም። መልስ። ኧረ፣ በጣሴ ሞት አየሽልኝ። እስቲ አየሽልኝ፣ ጣፋጭ እስቲ። እስቲ ጣሴ፣ በእናትህ በእናትህ ልየው እስቲ። አምጣው፣ አምጣ ፎቶውን አልኩኮ፣ ጣሴ። ይሄው ልጅ ጣፋጭ። አዳም፣ አልሚ፣ እንዴት አባታቸው ነው ለተነሱ! ወይኔ የዋዛ ተቃቅፈው ተሳስመዋል እንዴ? አንተ ተቃቅፈ ተሳስመ ለተነሳው ገድሉ ተጠያቂ መሆን አለበት። በደንብ ነዋ። አንተ ነህ ካልማዝ ጀርባ ሆነ ይህን ሁሉ ተንኮል የምታሾረው። በጣሴ ሞት፣ እንደዚህ ካልሚ ጋር በፍቅር ሾራችሁ ነበር እንዲ? አዳም እንኳን አምጣ ፎቶ። ወይኔ ለካ ያጡሉ አልማዝ አዳም ላይ ሙጭጭ ያለች። ይወድ አደለም? ፎቶን አምጣ ነው ምልጣ ሰው። ቆይ ቆይ ቆይ፣ አንዴ ገድሉ፣ የበጣሴ ሞት አልፈልግም አልፈልግም ላይ በቃ ከሳምሪ ጋር ተለያያችሁ ማለት ነው። በጣሴ የሞት ከሳምሪ ጋር ከታደረጋችሁ ከሳምሪ ጋር አንጣላም፣ አንቆራረጥም፣ አንለያይም ወዘተ። ከሳምሪ ጋር ተጣልታችኋል፣ ተቆራርጣችኋል፣ ተለያይታችኋል ወዘተ። ድራማውን የተጫወቱላችሁ ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው፣ ሜሮን ጌትነት እና ሄለን በድሉ ነበሩ። ደራሲው ተስፋይሽ መለስ ነው። ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል 27። ሳምንት ይቀጥላል።